ሰላም ውድ ቤተሰቦች እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑልሰገድ ነኝ። ዛሬ ደግሞ የአርጀንቲናንና የብራዚልን የዓለም ዋንጫ የማጣሪያ ጨዋታ በተመለከተ አንዳንድ ሀሳቦችን የማደርስላችሁ ይሆናል። ጨዋታው ለሊ ዘጠኝ ሰዓት የተከናወነው በእኛ ሰዓት አቆጣጠር ለመመልከት ምቹ በሆነ ሰዓት ላይ አይደለም። በላቲን የሚደረጉ የክለቦችም ሆኑ የብሔራዊ ቡድን ጨዋታዎች የሚደረጉት። ነገር ግን ደግሞ ተጋጣሚዎቹ ብራዚል እና አርጀንቲና መሆናቸውን ተከትሎ የሁለቱ ቡድኖች ተቀናቃኝነት እንዲሁም ደግሞ ሁለቱ የያዟቸው ከዋክብት፣ ሌሎች ሌሎች ምክንያቶችም ጨዋታውን እንድንመለከት የሚጋብዙ ምክንያቶች ሊሆኑ ይችላሉ። ጨዋታው እንግዲህ በአርጀንቲና አራት ለአንድ አሸናፊነት ነው የተጠናቀቀው። አርጀንቲና አሁንም ፍጹም የበላይነቷን ያሳየችበት ትልቅ የሆነ ዶሚናንስ የነበረው ጨዋታ ነበር እና አርጀንቲና ወደ ዓለም ዋንጫውም ጭምር ማለፏን ያረጋገጠችበት የጨዋታ መርሃ ግብር ነበር። በተለይ ለአርጀንቲናውያን ያውን ብራዚልን በዚህ ሰፊ የጎል ልዩነት አሸንፎ ወደ ዓለም ዋንጫ ማለፍን ማረጋገጠን የመሰለ ትልቅ ነገር በአርጀንቲና በኩል በጣም እንደ ትልቅ አቺቭመንት የሚነሳ ጉዳይ ነው። በእርግጥ ዓለም ዋንጫ ያነሳ ቡድን ነው፣ ትልልቅ ተጫዋቾች ያሉበት ስብስብ ነው። ያ ቢሆንም ግን በተለይ ደግሞ ተቀናቃኛቸውን ብራዚልን አሸንፈው ወደ ቀጣዩ ዙር ማለፍ ያ ደግሞ ለአርጀንቲናውያን በጣም ትልቅ የሚባል ውጤት ነው። ለብራዚላውያን ግን አሁንም ራሳቸውን በደንብ ቆመ ብለው እንዲመለከቱ በእግር ኳሱ ምን አይነት ደረጃ ላይ እንዳሉ ራሳቸውን እንዲገመግሙ ያደረጋቸው ጨዋታ ነበር። ከጨዋታው መጠናቀቅ በኋላ እንደውም ሁሊያን አልቫሬዝ ጥሩ ትምህርት ሰጥተናቸዋል አስተምረናቸዋል የሚል አስተያየት ነበር የሰጠው። ጨዋታው እንደተጠናቀቀ ብራዚል በሁለት ሺዎቹ መጀመሪያ ከዛም በፊት በነበሩት አመታት የነበራትን የበላይነት አሁን ባሉት አመታትና ጊዜያት እያስቀጠለች አይደለም የምትገኘው። ያ ደግሞ ብራዚላውያን የሚቀበሉት አይደለም። ብራዚል የዓለም ዋንጫን ካሸነፈች አሁን ረጅም አመታት ተቆጥረዋል። የሁለት ሺ ሁለቱ የዓለም ዋንጫ ላይ ነበር ብራዚል ለመጨረሻ ጊዜ ያንን ስኬት ማሳካት የቻለችው። አሁን እንግዲህ 23 ዓመታት ተቆጥረዋል። ያንን ስኬት ማሳካት ከቻሉ ጥሩ ትውልዶች ተፈጥረዋል በብራዚል በኩል ከዋክብቶች በተለያዩ አጋጣሚዎች ሲጫወቱም ተመልክተናል። ያ ቢሆንም ግን የአርጀንቲና አይነት ዩኒቲ የአርጀንቲና አይነት አንድነት ያለው ቡድን አይደለም። በብራዚል ብሔራዊ ቡድን በኩል የምንመለከተው አሁንም አሰልጣኞችን የሚቀያየር ከዛ ውጭ ደግሞ ያለውን ስብስብ የሚጠቀም ቡድን አልሆነም እና በየ ጨዋታዎቹ ላይ ብራዚል ጥሩ ነገሮችን ለማሳየት ትሞክራለች። ግን ከዚህ ቀደም የምናውቀው ብራዚል አይደለም እየተመለከትን የምንገኘው። አሁንም አራተኛ ደረጃ ላይ ነው የሚገኘው በደረጃ ሰንጠረዡ። ምናልባት ወደ ዓለም ዋንጫ የመግባት እድሉ በጣም ሰፊ ነው። ዓለም ዋንጫ አይገባም ተብሎ ጥርጣሪ ሊነሳበት አይችልም። ያ ቢሆንም ግን የዶሪቫል ጁኒየሩ ብራዚል እውነት ለዓለም ዋንጫ ለማሸነፍ ዲዘርቭ የሚያደርግ ቡድን ነው ወይ የሚሉ ጥያቄዎችን በደንብ በስፋት ያስነሳል። እንዲሁም ብራዚላውያን ተጫዋቾች ቀጣዩን ዓለም ዋንጫ እኛንን የምናነሳው የሚሉ ሀሳቦችን ሲያነሱ ነበር። ራፊኒያ አሴቶችን ሲሰጥ እንደነበር ተመልክተናል ከጨዋታው አስቀድሞ ግን ደግሞ የተናገሩትን ነገር ነው ወይ ሜዳ ላይ በተግባር ያሳዩት? ሜዳ ላይ የነበራቸው እንቅስቃሴ ወይም ደግሞ አሁን ያለው የስብስቡ ፐርፎርማንስ የእውነት ያንን በደንብ የሚያሳይ ነው ወይ የሚሉ ጥያቄዎችን እንድናነሳ ያስገድደናል እና ትላንትናም፣ ይሄ ብሔራዊ ቡድን የአራት ለአንድ ሽንፈት ደርሶበታል። ኮሎምቢያን ሁለት ለአንድ በሆነ ውጤት ሐሙስ ሌሊት ማሸነፍ ችለው ነበር በዛ ጨዋታ ላይ ቪኒሽስ ጁኒዮር በጣም አስደናቂ ግብ በጨዋታው ላይ አስቆጥሮ እንደነበር እናስታውሳለን። ያ ቢሆንም ግን በትላንትናው ጨዋታ ላይ ጨዋታውን እንዲያሸንፉ የሚያበቃ ሁኔታ አልነበራቸውም። ጨዋታው ተጀምሮ እስከሚያልቅበት ጊዜ ድረስ በጨዋታው ከሁለተኛው ደቂቃ ገደማ ጀምሮ እስከ ዘጠና አንደኛው ደቂቃ ድረስ ፍጹም የአርጀንቲና የበላይነት የነበረበት፣ አርጀንቲና በጎል ሙከራዎች ረገድ በተደጋጋሚ ወደ ብራዚል የግብ ክልል በመድረስ የተለያዩ ሙከራዎችን በማድረግም ጭምር ይሄ ቡድን ዶሚናንት ፎርስ ሆኖ በትላንትናው ጨዋታ ላይ መታየት ችሏል። በጨዋታው መርሃ ግብር ላይ እንደተመለከትነው እንግዲህ አሰላለፋቸውን እንኳን ስንመለከት ጥሩ ጥሩ ተጫዋቾችን አሰልፈዋል አሰልጣኙ ዶሪቫል ጁኒየር። በእርግጥ አሊሰን ቤከር በግብ ጠባቂ ቦታ ላይ አልነበረም፣ ቤንቶን ነው ማሰልፍ የቻሉት ቤንቶ በትላንትናው ጨዋታ ላይ በጣም የተቸገረ ግብ ጠባቂ ነው ሊባል ይችላል። የተቸገረ ነው ስል በርካታ ሙከራዎችን ከማስተናገድ አንጻር ማለት ነው እና ይህ ያልናስሩ የ25 ዓመቱ ግብ ጠባቂ ትላንትና እንዲሁም በርካታ ኳሶችን አድኗል እንጂ ውጤቱ ከዚህም የከፋ ሊሆን ይችል ነበር። ጋብሪኤል ማጋሌሽ እንግዲህ በዚህ ጨዋታ ላይ አልነበረም። ያ ሌላኛው በብራዚል በኩል ያልነበረ ጉዳይ ነው። ማርኪኒዮስ እና ሙሪሎ ናቸው በትላንትናው ጨዋታ ላይ መሰለፍ የቻሉት። ያው ሙሪሎ በኖቲንጋም ፎረስት በውድድር አመቱ በጣም አስገራሚ ጊዜን እያሳለፈ የሚገኝ ተጫዋች ነው። ያ መሆኑን ተከትሎ በዚህኛው የብራዚል ብሔራዊ ቡድን ስብስብ ውስጥ መካተት ችሏል። ከዛ ውጪ ዌስሊ የፍላሚንጎ ተጫዋች እንዲሁም ደግሞ በዚህ ቡድን ውስጥ ጥሩ እንቅስቃሴ ያደርጋል ተብሎ የሚታሰበው የአትሌቲኮ ሚኔሮ ተጫዋች ጉሌርሜ አራና በትናንትናው ጨዋታ ላይ በባክፎሩ መሰለፍ ችሏል። የኒውካስሉ ተጫዋች ዦይሊንተን እንዲሁም ደግሞ የወልቭሱ አንድሬ ዳኮስታ የተከላካይ አማካይ ቦታ ላይ ነበሩ። ሮድሪጎ ጎዬሽ እንዲሁ ደግሞ ራፊኒሃ ከዛ ውጪ ማቴዎስ ኩና ቬኒሽስ ጁኒዮር እነዚህ ተጫዋቾች ደግሞ አማካይ መስመርና ፊት መስመር ላይ መሰለፍ የቻሉ ተጫዋች ናቸው። ማቲያስ ኩኛ በወልቭስ የምናውቀው ተጫዋች ነው። ከዛ ውጪ ሮድሪጎ ቬኒሽስ የሪያል ማድሪድ ተጫዋቾች፣ ራፊኒያ ደግሞ የባርሴሎና ተጫዋች ነው። እነዚህ ተጫዋቾች በተናጠል ስማቸው እንኳን ሲነሳ በጣም ይከብዳል። በተለይ ራፊኒሃ የዘንድሮ ብቃቱ ባርሰሎና በጣም አስገራሚ ነው። ሮድሪጎም ሮድሪጎ ነው፣ ቪኒሽስም በተመሳሳይ በሪያል ማድሪድ እያሳዩ የሚገኙት ብቃት ይታወቃል። ግን በቡድኑ ላይ ደግሞ ያንን የሚያሰባስብ የከዋክብቱን ስብስብ በተሻለ መንገድ የሚያስኬድ የጨዋታ ታክቲክ ነበረው የሚሉ ጥያቄዎችን ማንሳት ያስፈልጋል። ለዛም ነው ከጨዋታው መጠናቀቅ በኋላ የአርጀንቲናው አሰልጣኝ ብራዚልን ለማሸነፍ እንደ ቡድን ተጫውተናል የሚል አሴታቸውን የሰጡት። ስለ አርጀንቲና ብሔራዊ ቡድን የቲም ወርክ በደንብ በተለያዩ ጊዜያት ላይ ስንመለከት ነበር። ዓለም ዋንጫን የሚያሸንፉበት ትልቁ ምክንያት ለዛ ነው። ከብራዚል ጋር እኩል ትከሻ ለትከሻ መለካካት የሚችል ጥሩ ስብስብ አላቸው። ያንን ደግሞ በደንብ ሜዳ ላይ ማስመልከት ይችላሉ። ኤንዞ ፈርናንዴዝ፣ ሁሊያን አልቫሬዝ፣ አሌክሲስ ማካሊስተር፣ ፓሬዴስ፣ ራውል ዴፖል እንዲሁም ደግሞ እነ ኢሚሊያኖ ማርቲኔዝ ጥሩ ጥሩ ተጫዋቾችን የያዘ ስብስብ ነው የአርጀንቲና ብሔራዊ ቡድን ያውም በትልቅ ደረጃ በትልቅ ደረጃ የቡድኑ ካፕቴን የሆነው ሊዮኔል ሜሲን ሳይዝ፣ የቡድኑ ጥሩ የፊት መስመር ተጫዋች የሆነው ላውታሮ ማርቲኔዝ በዚህ ጨዋታ ላይ ሳይሰለፍ፣ እንዲሁም ደግሞ በጉዳት ምክንያት ከዚህ ስብስብ ውጭ የሆነው ፓውሎ ዲባላም በዚህ ስብስብ ውስጥ ሳይገኝ ነው የአርጀንቲና ብሔራዊ ቡድን ብራዚልን እንግዲህ በዚህ ውጤት ማፈራረስ የቻሉ ቅድም እንዳልኳችሁ ጨዋታው ከተጀመረበት ደቂቃ ጀምሮ ፍጹም የሆነ የማጥቃት እንቅስቃሴ በአርጀንቲናውያን በኩል ስንመለከት ነበር። ተደጋጋሚ የማጥቃት እንቅስቃሴዎችን በዚህ ቡድን በኩል ስናይ ነበር። እናም ጨዋታው እንደተጀመረ በአራተኛው ደቂቃ ነው የመጀመሪያውን ግብ ማስቆጠር የቻሉት ሁሊያን አልቫሬዝ። በጣም ጥሩ የሆነ ኳስ ነበር ያገኘው። ያው እንደዚህ አይነት ቦታ ላይ ኳሶችን የሚያገኝ ከሆነ ጥሩ አጨራረስ ያለው ተጫዋች እንደሆነ ይታወቃል። በጣም በግሩም ሁኔታ ነው ኳሷን ከመረብ ጋር ማገናኘት የቻለው። ይሄኛው ጎል ሲቆጠር የግራው መስመር የኳሱ መነሻ ነበር። ተጫዋቹ በዘንድሮ ውድድር ዓመት በአትሌቲኮ ደ ማድሪድ የስፔን ላሊጋ ፐርፎርማንስ፣ እንዲሁም ደግሞ በአርጀንቲና ብሔራዊ ቡድንም የተሻለው ተጫዋች ስለመሆኑ እያሳየ ነው የሚገኘው እና ና ዘንድሮ ተጫዋቹ ጥሩ ፐርፎርማንስ እያሳየ ስለመሆኑ ያሳየ ምሽትም ነበር። ኤንዞ ፈርናንዴዝ እንደዚሁ ትናንትና ሁለተኛውን ጎል ማስቆጠር ችሏል በአስራ ሁለተኛው ደቂቃ እንግዲህ በስምንት ደቂቃዎች ውስጥ ነው ሁለት ግቦችን ማስቆጠር የቻሉት። ኤንዞ ፈርናንዴዝ በትላንትናው ጨዋታ ላይ የማጥቃት ነፃነት ተሰጥቶት ወደፊት ወጥቶ ሲያጠቃ ነበር። በፊት መስመር ላይ ተሰልፎ ከተጫወተው ከሁሊያን አልቫሬዝ ጋር ወጥተው ሲያጠቁ የነበሩባቸውን አማራጮች ተመልክተናል። እናም ሁለተኛውን ጎልም ሲያስቆጥር እዛ ቦታ ላይ የተገኘበት መንገድ የሚያስገርም ነበር። የዚህኛው ኳስ ደግሞ መነሻው የቀኙ መስመር ነው። ከቀኙ መስመር የተሻገረውን ኳስ ነው በጣም በጥሩ ሁኔታ ኤንዞ ፈርናንዴዝ ወደ ግብነት መቀየር የቻለው። ይችን ግብ ሲያስቆጥር በተለይ የተጫዋቹ ፖዚሽኒንግና ታይሚንጉ እጅግ በጣም ጥሩ ነበር። ተጫዋቹን በዚህ በኩል እንድናደንቀው ያስገድደናል። ዘንድሮ በቼልሲ ቤት ሲጫወት በተለይም አሰልጣኙ ኤንዞ ማሬስካ ሞይሰስ ካይሴዶን ከእሷ አጠገብ ስለሚያሰልፉለት ተጫዋቹ በቂ የሆነ የማጥቃት ነጻነቶችን ያገኛል። አሁን አሁን ቼልሲ የፈጠራው ሁኔታ እየቀነሰ መጣ እንጂ ኤንዞ ፈርናንዴዝን በተመለከተ ብዙ ሐሳቦች ሲነሱ ተጫዋቹ ለማጥቃት የማይሰስት ከየትኛውም አማራጭ ግቦችን የሚያስቆጥር ተጫዋች እንደሆነ ሲያሳይ ነበር። እንደውም በተከታታይ ቼልሲ ጨዋታዎችን ሲያሸንፍ ብሬንትፎርድን ባሸነፈበት ጨዋታ፣ ቶተናም ላይ አራት ግቦችን ሲያስቆጥር ኤንዞ ፈርናንዴዝን አለማድነቅ አይቻልም ነበር። ምክንያቱም ተጫዋቹ በሞይሰስ ካይሴዶ ከእሱ አጠገብ መሰለፍ ጋር ተያይዞ በሚያገኘው ወደፊት የመውጣት ስፕሪንት የማድረግ ነጻነት ምክንያት ግቦችን በጣም በተሻለ መንገድ ለማስቆጠር የሚችል ተጫዋች ነው እና ትላንትና ኳሱ ከግራ መስመር እንደገና ፊሊፕ አድርጎ ወደ ቀይ መስመር ሲመጣ ከቀይ መስመር የተሻገረውን ኳስ የብራዚል ተከላካዮች በአግባቡ ኳሱን ማውጣት ስላልቻሉ ከመረቡ አጠገብ ቆሞ የነበረው ተጫዋች ነው በቀላሉ ሁለተኛውን ጎል ማስቆጠር የቻለው። ከዛ በኋላ በእርግጥ የብራዚል ብሔራዊ ቡድን አንድ ግብ ማስቆጠር ችሎ ነበር። 26ኛው ደቂቃ ላይ ማቴዎስ ኩኛ የወልፍሱ ተጫዋች ግብ አስቆጥሮ ነበር። ኳሱን ደግሞ የተሳሳተው የቶተናሞ ስፐርሱ ተከላካይ ክርስቲያን ሮሜሮ ነው። ዘንድሮ በጉዳት በጣም እየታገለ የሚገኝ ተጫዋች ነው። ረጅም ጊዜ ጉዳት አጋጥሞት የነበረ ተጫዋች ነው። እናም በተለይ ከቶተናሞ ስፐርስ የዘንድሮ አመት ውድቀት ጋር ተያይዞ የተጫዋቾች ጉዳት በስፋት ይነሳል። የዚህም ተጫዋች ጉዳት አንደኛው ነውና በወልቭስና በቶተናም የሚተዋወቁ ተጫዋቾች ናቸው። ክሪስቲያን ሮሜሮ የተሳሳተውን ኳስ ነው ማቴዎስ ኩኛ ወደ ግብነት መቀየር የቻለውና ችግብ ከተቆጠረች በኋላ ብራዚል ወደ ጨዋታ የምትመለስ ይመስል ነበር። ወደ ጨዋታው ቴምፖ፣ ወደ ጨዋታው መንገድ የምትመለስ ይመስል ነበር። ያም ሆኖ ግን የመጀመሪያው አጋማሽ ከመጠናቀቁ በፊት አሌክሲስ ማካሊስተር የሊቨርፑሉ አማካይ ሶስተኛዋን ግብ ማስቆጠር ችሎ ነበር። ዘንድሮ እንግዲህ ማካ አሊስተርን በሊቨርፑል እያሳየ ስለሚገኘው ብቃት ለተጫዋቹ አድናቆት መስጠት ክሬዲት መስጠት ያስፈልጋል። ተጫዋቹ በእርግጥ በአንዳንድ ጨዋታዎች ላይ ሊቨርፑል በሚቸገርባቸው ጨዋታዎች ላይ መሀል ሜዳው በተወሰነ መንገድ ሲቀዛቀዝ ልንመለከተው እንችላለን። ነገር ግን የዶሚኒክ ሶቦስላይ እንዲሁም ደግሞ የራሱ የማካሊስተር ጥምረት እና ደግሞ የራያን ግራቨንበርክ ጥምረት በዘንድሮ ድድር ዓመት ለሊቨርፑል በጣም የተሻለ የሚባል አማራጭ እየሰጣቸው እንደሆነ በተለያዩ ጨዋታዎች ላይ እየተመለከትን እንገኛለን እና ማካሊስተርም ኤንዞ ፈርናንዴዝ ቺፕ ያደረገለትን ኳስ ከግብ ጠባቂው ቤንቶ ፊት ለፊት ተገናኝቶ ማስቆጠር ችሏል። ከዛ ደግሞ አራተኛውን ጎል ተቀይሮ የገባው ሲሞኒ ማስቆጠር ችሎ ጨዋታው አራት ለአንድ በሆነ የአርጀንቲና አሸናፊነት ተጠናቋል። ቅድም እንዳልኳችሁ አርጀንቲና በጣም ብዙ ሙከራ ነበረ መሞከር የቻሉት። እንደውም የጎሉ መጠን በጣም አንሷል። ግብ ጠባቂው ቤንቶ ያወጣቸው ኳሶች አሉ እንጂ በዚህ ጨዋታ ላይ የተሞከሩት ኳሶች በጣም ብዙ ነበሩ እና ምናልባትም ስድስትና ከዛ በላይ ግቦችን ሲቆጠሩ ልንመለከት እንችል ነበር። በጨዋታው ላይ ፍጹም የአርጀንቲናን ብሔራዊ ቡድን የበላይነት ነው የተመለከት ነው። አሰልጣኙም ዚስ ኢዝ ኤ ቲም ቪክትሪ፣ ይሄ የቡድን ውጤት ነው፣ የቡድን የበላይነቱ ነው ሚላሴታቸውን የሰጡት ለዛ ነው። ኡራጓይና፣ ቦሊቪያ በባለፈው ሳምንት፣ በዚህኛው ሳምንት ጨዋታቸውን አከናውነው ነበረ እና ጨዋታቸውን በአቻ ውጤት ነው ያጠናቀቁት። ማታ አምስት ሰዓት ላይ የተከናወነ ጨዋታ ነበር። እነሱ ዜሮ ለዜሮ መውጣታቸውን ተከትሎ ብራዚል አርጀንቲና ወደ ዓለም ዋንጫ ማለፏን አረጋግጣለች ማለት ነው። እንግዲህ እስካሁን ድረስ ኢራን፣ ጃፓን ወደ ዓለም ዋንጫ ማለፋቸውን ያረጋገጡ ሀገራት ናቸው። አርጀንቲና ደግሞ ወደ ዓለም ዋንጫ ማለፏን ያረጋገጠች ሌላኛዋ ሀገር ሆናለች። እንግዲህ የአርጀንቲና ደጋፊዎች በጣም በሚያስገርም መንገድ ነበረ ትላንትና በሞኑሜንታል ስታዲየም በቦነስ አይረስ በተከናወነው ጨዋታ ላይ ቡድናቸውን በደማቅ ሁኔታ ሲያበረታቱ የነበረው ምክንያቱም ቡድኑ ፍጹም የሆነ የበላይነት የወሰደበት ጨዋታ ነበር። የረጅም ዓመታት ታሪኩን እየቀለበሰ ያለ ይመስላል የአሁኑ የአርጀንቲና ብሔራዊ ቡድን ስብስብ። ከዚህ ቀደም የነበሩትን ሁኔታዎች ብንመለከት የብራዚል ብሔራዊ ቡድን በተደጋጋሚ አርጀንቲና ላይ የበላይነቶችን ሲወስድ ተመልክተናል። ሁለት ሺ ሁለት የዓለም ዋንጫ ላይ ብራዚል ዋንጫ ካነሳች በኋላ በ ሁለት ሺ አራት የኮፓ አሜሪካ ፍጻሜ አርጀንቲና ብራዚልን ገጥማ ነበር፣ ግን ማሸነፍ አልቻለችም። ብራዚል ያኔ በጣም ትልልቅ ተጫዋቾች በስብስቧ ውስጥ የነበሩበት ጊዜ ነበር። ያንን ዋንጫ ማሳካት ትችላለች። 2005 ኮንፌዴሬሽን ላይ ተገናኙ። ሮናልዲኒሆ፣ ካካ፣ አድሪያኖ በጣም ትልልቅ ተጫዋቾች በነበሩበት ስብስብ ያንን ውጤት እንደገና ማስመዝገብ ችለዋል። በተደጋጋሚ በሚጫወቱበት ጊዜ የብራዚል ብሔራዊ ቡድን የበላይነት ፍጹም እንደነበር ታሪክ የሚያስታውሰው ነው። ከዛ በኋላ ግን በተለይ በ2008 ኦሊምፒክ ግማሽ ፍጻሜ ላይ ተገናኝተው ነበር። በዛ ጨዋታ ላይ የባርሴሎናዎቹ ኳክብት ሮናልዲኒዮ ጎቹ እና ሊዮኔል ሜሲ በተቃራኒ መለያ የተገናኙበት ነበር። አርጀንቲና በወቅቱ በኦሊምፒኩ የወርቅ ሜዳሊያን ማሸነፍ ችላ ነበር እና በግማሽ ፍጻሜ ያንን ማድረግ ችሏል። ከዛ በኋላ ግን በተገናኙባቸው ጨዋታዎች በተለይ ከ2015 በኋላ በተገናኙባቸው ጨዋታዎች የአርጀንቲና ብሔራዊ ቡድን የበላይነትን እየወሰደ በተደጋጋሚ ይህን ቡድን የሚያሸንፍ ቡድን ሆኗል። 2021 ኮፕ አሜሪካ ፍጻሜ ላይ ተገናኝተው ነበር። ውጤቱ በጣም የሚያስገርም ነበር። አንድ ለባዶ በሆነ ውጤት አርጀንቲና አሸንፋ የኮፕ አሜሪካን ማሳካት ችላለች። አርጀንቲና ከዛ በኋላ የኮፕ አሜሪካ እንዲሁም ደግሞ ተለያዩ ዋንጫዎችን ዓለም ዋንጫን ጨምሮ ማሳካት የቻሉበትን ውጤት ማስመዝገብ ችለዋል። እና ከጨዋቶ መጠናቀቅ በኋላ የብራዚሉ አምበል ማርኪኒዮስ ሁላችንም ከዚ የተሻለ ነገር ማድረግ እንችል ነበር፣ ይሄ የአሰልጣኛችን ዶሪቫል ስራ ብቻ አይደለም የሚል አስተያየት ሰጥቷል። የአሰልጣኙ ጥፋት ብቻም አይደለም የተጫዋቾቹም ጭምር ነው፣ እናም ደግሞ ራሳችንን በተገቢው ቦታ ማግኘት ይጠበቅብናል የሚሉ አስተያየቶች ከብራዚል በኩል እየተሰሙ ይገኛሉ። አንድ የሚነሳው ጥያቄ አርጀንቲና እንዲህ ባለው ስኬት ላይ ስትገኝ፣ አሁን አርጀንቲና አለም ዋንጫን ያሸነፈ ቡድን ነው። የቀጣዩንም የዓለም ዋንጫ ለማሸነፍ የሚጠበቅ ቡድን ነው። ስብስቡ አልፈረሰም። የዓለም ዋንጫው ስብስብ ነው እየተመለከትን ያለ ነው። ምናልባት አዳዲስ ተጫዋቾችን በተወሰነ መንገድ ሲጨምሩ ልንመለከት እንችላለን እንጂ ከግብ ጠባቂው ኤሚሊያኖ ማርቲኔዝ ጀምሮ ፊት መስመር ላይ እስካሉት ተጫዋቾች እነ ላውትሮ ማርቲኔዝን በሉት ሁሊያን አልቫሬዝ እነ ሊዮኔል ሜሲ ደግሞ በዚህ ስብስብ ላይ ሲጨመሩ የተሻለ አቅም ያላቸው ተጫዋቾች በአርጀንቲና ብሔራዊ ቡድን በኩል እንመለከታለን። የብራዚል ብሔራዊ ቡድን ግን ጥሩ ተጫዋቾች አሉ፣ ክዋክብት አሉ። ግን እነዛን ተጫዋቾች በማሰባጠር ቡድኑ እንደገና ወደ ዓለም እግር ኳስ አያልነቱ እንዲመለስ የማድረግ ጉዳይ አሁንም ጥያቄ ምልክት የሚነሳበት ነው። የብራዚል ብሔራዊ ቡድንን በተመለከተ ሀሳቦች ሲሰጡ ብራዚሊያ በነ ፔሌ ዘመን የነበረው የብራዚል የበላይነት ያ በጣም ትልቅ የሚባለው ስመገናና የብራዚል ብሔራዊ ቡድን ከሆነ ጊዜ በኋላ ሲዳከም ነው የተመለከትነው። ሁለት ሺ ስድስት የዓለም ዋንጫ ላይ የተመለከትነው የብራዚል ብሔራዊ ቡድን ምን አይነት የብራዚል ብሔራዊ ቡድን ነበር? ያ ከነ ፈረንሳይ ብሔራዊ ቡድን ጋር ሲጫወት የነበረው የብራዚል ብሔራዊ ቡድን፣ ትልልቅ ተጫዋቾችን ስታፈራ የነበረችው ብራዚል እንግዲህ በታሪክ ቅብብሎሽ የነበሩ ተጫዋቾቿ ውጤት ለማምጣት የማይሰንፉ ተጫዋቾች እንደነበሩ በየዓለም ዋንጫው መድረክ ላይ ኮፓ አሜሪካ ላይ ሲያሳዩ ነበር ብራዚላውያን። በእርግጥ ተጫዋቾቹ በራሳቸው ኬሬራቸው እየተበላሸ የሚመክኑ ተጫዋቾች ቢሆኑም ግን ደግሞ ምርጥ ምርጥ ተጫዋቾች በወቅቱ የብራዚል ብሔራዊ ቡድንን መገንባት ችሏል። ጋሪንቻ የብራዚል ብሔራዊ ቡድን ትልቅ ኮኮብ ነው። ፔሌ የብራዚል ብሔራዊ ቡድን ትልቅ ኮኮብ ነው። ትልቁ ሮናልዶ ሉዊስ ናዛሪዮ ዴ ሊማ የብራዚል ብሔራዊ ቡድን ትልቁ ኮኮብ ነው። ሮናልዲኒዮ ጎቾ እነ ካካ በአባቱ ሞት ምክንያት ህልሞ የተቀጨው አድሪያኖ፣ ሌቼሬው ቤሮ፣ ሌሎች ሌሎች ተጫዋቾችን በብራዚል ብሔራዊ ቡድን እነ ሪቫልዶን ማንሳት እንችላለን። ግን የአሁኑ ብሔራዊ ቡድን ደግሞ አሪፍ ተጫዋቾች አሉት ከግብ ጠባቂ አሊሰን ቤከር ጀምሮ እነ ጋብሪኤል ማጋሌሽ አሁን በኖቲንጋም ፎረስት ጥሩ ጊዜን እያሳለፈ የሚገኘውና ጥሬ የቀረበለት ሙሪሎን ጨምሮ በተከላካይ መስመር ላይ ጥሩ አማራጮች ያሉት መሃል ሜዳ ላይ የጨረሰ ቢባል እንኳን እነ ካሴሜሮ በጣም ጥሩ ጊዜን ሲያሳልፉ የነበሩበት እነ ብሩኖ ጉማሬሽ በዚህ ብሔራዊ ቡድን ውስጥ ጥሩ ግልጋሎት ይሰጣሉ ተብሎ የሚጠበቁ፣ ከፊት መስመር ላይ አሪፍ አሪፍ ተጫዋቾች እነ ቪኒሽስ ጁኒዮር፣ ሮድሪጎ ጎዬሽን ጨምሮ እነ ጋብሪኤል ማርቲኔሊን ጥሩ ጥሩ ተጫዋቾችን የያዘ ስብስብ ነው። ግን ትልቁ ጥያቄ የሚሆነው አሁንም የብራዚል ብሔራዊ ቡድን ያ ከዚህ በፊት የነበረው ትልቁን ማንነቱን የእግር ኳስ ማንነቱን የሚመልስ ቡድን አለው ወይ የሚለው ነው። ቪኒ ጁኒዮር ጨዋታው ከተጠናቀቀ በኋላ አርጀንቲናውያን ለረጅም ጊዜ አብረው የቆዩና እንዲሁ ደግሞ የዓለም ዋንጫን ያሸነፉ በርካታ ተጫዋቾች በስብስብ ውስጥ ያለበት ብሔራዊ ቡድን ነው የሚል አስተያየትን ሰጥቶ እኛ ግን የራሳችንን የጨዋታ መንገድ ለመፍጠርና በደጋፊዎቻችን ላይ እምነት ለማሳደር እየጣርን ነው የሚል አስተያየት ነው የሰጠውና 2022 የዓለም ዋንጫ ላይ በክሮኤሽያ ብሔራዊ ቡድን ከውድድሩ ሲሰናበት ግብ አስቆጥሮ እየመራ የነበረ ቡድን በመጨረሻ ደቂቃ ግብ አስተናግዶ በመለያ ምቶች ተሸንፎ የወጣ ቡድን ሆኗል። የአሁኑ የብራዚል ብሔራዊ ቡድን ቅድም ካነሳ ነው ያ ከነ ጋሪንቻና ከነ ፔሌ በኋላ የተፈጠረው የብራዚል ብሔራዊ ቡድን ስብስብ የዓለም ዋንጫን ለማሸነፍ ሜንታሊቲ ላይ ይገኛሉ ወይ? አሁን ክርክሩ ብራዚል ወደ ዓለም ዋንጫ ትገባለች አትገባም የሚለው አይደለም። ወደ ዓለም ዋንጫ መግባቷ አይቀርም የጊዜ ጉዳይ ካልሆነ በስተቀር ግን ትልቁ ጥያቄ የሚሆነው አሁን ባሉበት የፐርፎርማንስ ሁኔታ ከየትኛውም ቡድን ጋር የብራዚል ብሔራዊ ቡድን ቢገናኝ እስከ መጨረሻው ርቀት ሄዶ የዓለም ዋንጫን ሊያሸንፍ ይችላሉ የሚለው ጥያቄ ነው። ከዛ በመለስ ግን የአርጀንቲና ብሔራዊ ቡድን ስለ ጥልቅ ትልቅነቱ ምንም ጥርጥር የማይነሳበት እኔ ኢቭን በግሌ በጠይቁ ሊዮኔል ሜሲ እንኳን ባይኖር በዛ ስብስብ ውስጥ እስከ መጨረሻው ድረስ ተጉዞ ለዓለም ዋንጫ ለማሸነፍ የሚታጭ ቡድን ነው 2022 ላይ ከሎኔል ሜሲ አስደናቂነት ጋር የነበራቸው ህብረት እጅግ በጣም የሚያስገርም ነበር። በየ ጨዋታዎቹ ላይ አሸናፊ ሆነው እስከ መጨረሻው ድረስ ሲጓዙ ኔዘርላንድን ሲያሸንፉ፣ ከፈረንሳይ ጋር የነበራቸው ጨዋታ የ120 ደቂቃው ፍልሚያ በመለያ ምቶች ላይ አርጀንቲናውያን የነበራቸው የበላይነት እጅግ በጣም የሚያስገርም ነበር። ስለዚህ የአርጀንቲና ብሔራዊ ቡድን ወደ ዓለም ዋንጫው ማለፉን ያረጋገጠ ብሔራዊ ቡድን ሆኗል። በባለፉት ጨዋታዎች ላይ አርጀንቲናውያን ጨዋታዎቹን ሲያሸንፉ በጣም በጥሩ የበላይነት እንዲሁም ደግሞ አስገራሚ ውጤቶችንም እያስመዘገቡ ነበር። የአርጀንቲና ብሔራዊ ቡድን አሁን በቀላሉ የሚሸነፍ ብሔራዊ ቡድን አይደለም። እንግዲህ ከኡራጓይ ጋር በነበራቸው ጨዋታ ላይ ኡራጓይን አንድ ለባዶ በሆነ ውጤት ማሸነፍ ችለው እንደነበር ይታወሳል። አልማዳ በዛ ጨዋታ ላይ ብቸኛዋን ግብ ማስቆጠር ችሎ ነበር። ኤ ቡድን ፔሩን ማሸነፍ ችሏል። ህዳር ወር ላይ ምንም እንኳን በፓራጓይ ቢሸነፍም ቦሊቪያ ላይ ስድስት ግቦችን አስቆጥሮ ጨዋታዎችን አሸንፎ ነበር። በእርግጥ መሀል ላይ ከቬንዙዌላ ጋር አቻ የተለያየበት በኮሎምቢያ ሁለት ለአንድ የተሸነፈባቸው ጨዋታዎች ነበሩ። ያም ቢሆን ግን እነ ቺሊን ያሸነፈበት ጨዋታ በዚህኛው ውድድር ላይ በዓለም ዋንጫ ማጣሪያው፣ እንዲሁም ደግሞ በኮፓ አሜሪካው በጣም ጥሩ የሚባል ውጤትን ያስመዘገበበት ቡድን እንደነበር አይተናል። እስከ ፍጻሜው ድረስ ደርሶ ኮሎምቢያን አሸንፎ ያንን ስኬቱን ሲያሳካ የነበረ ቡድን ነው። ስለዚህ አሁን ለእናንተ ለአድማጮችም አንድ ጥያቄ እንዶ ብትወያዩበት በኮሜንት መስጫው ላይ ሀሳቦቻችሁ ልታጋሩ እንችላላችሁ። ይሄ የአርጀንቲና ብሔራዊ ቡድን በሚቀጥለው እስ የዓለም ዋንጫ ላይ እንደሚጠበቀው የዓለም ዋንጫን ያነሳል ብላችሁ ታስባላችሁ? ሊዮኔል ሜሲስ የዓለም ዋንጫውን ሲያነሳ እንመለከተዋለን? እስቲ ሀሳቦቻችሁን አጋሩን። በብራዚል ብሔራዊ ቡድን በተመለከተ በሀገራችን በተለይ በርካታ የብራዚል ደጋፊዎች አሉና ብራዚል እንዴት ነው ከዚህ በኋላ ዓለም ዋንጫን ለማንሳት ምን ያክል ተስፋ አላት ብላችሁ ታስባላችሁ? ሀሳቦቻችሁን ልታጋሩ ትችላላችሁ። ብራዚል ግን በታሪኳ ለመጀመሪያ ጊዜ በማጣሪያ ጨዋታዎች አራት ግቦችን አስተናግዳ ትላንትና ለዛሬ በተደረገው ጨዋታ አራት ለአንድ በአርጀንቲና ያውም በምንጊዜም ተቀናቃኙ ሽንፈትን አስተናግዳለች። አርጀንቲና ግን ወደ ቀጣዩ የዓለም ዋንጫ ማለፏን አረጋግጣለች። ቀድማ እንግዲህ ትኬቷን የቆረጠች ቡድን ሆናለች። በ31 ነጥብ ምድቧን ትመራለች። አራተኛ ደረጃ ላይ ነው የምትገኘው ብራዚል። ቀጣይ እንግዲህ ሰኔ ወር ላይ ከቺሊ ጋር እንዲሁም ደግሞ ከኮሎምቢያ ጋር ጨዋታዋን የምታከናውን ይሆናል። አርጀንቲና ለአርጀንቲና ደጋፊዎች የፈንጠዝያ ሌሊት ነበር። በአንጻሩ ግን ብራዚላውያን አንገታቸውን የደፉበት በአራት ለአንድ ሽንፈት የተሸማቀቁበትና የአርጀንቲናን የበላይነትንም ጭምር ያመኑበት ጨዋታ ነበር ሁሊያን አልቫሬዝ እንደተናገረው ለብራዚላውያን ትምህርት የሰጠንበት ምሽት ነበር ብሏል። አርጀንቲና አሁንም የዓለም እግር ኳስ የበላይ እንደሆነች ያሳየችበት ምሽት ነበር።